አሰላሙ አለይኩም ራህመቱላሂ ወበረካቱ። ውዲና የተከበራችች ተከታታይ ቤተሰቦችን ደናቸሁ ሰላም ናች ከኔ ጋር? አልሐምዱልላ አሽኩሩሊላህ። አያችሁ ሃይላንድ ማለት ሃይላንድ ለቅሜ ምን ትላላችሁ? በስዴት ምከሆኑ ይላቸው በእንደዚህ አይነት ኬስ እንግዲህ ባለ ኬስ ነውሄ። አሁን ሶስት ሞልቻለሁ ነው። ለምን ይጣላል ብር ካወጣ ማለት ነው እውነት ነው? ሰንቲ ካመጣ ለምን ይጣላል? እስኪ ኮሜንት አስቀምጡልን። ራያቸውን አጡማ አንት ባሰብሽ እሚያክብ ለምንትል ሰንቲ ፍለጋ ነው ትንሹን ንቄ ብዙ አላገኝም። ይሸጣል ወላ ይሸጣል እና ሰዋጉ ብሎ ያስረክበዋል የሆነ ቦታ ማለት ነው። መቶ ብር መቶ ሀምሳ ሪያል ባገኝ መቶ ሀምሳ ሪያል ባገኝ እንደዛ፣ ለእኔ ካርድ ያናግራለሁ ለሰዎች ንዲዜና ያናግራለሁ፣ አይደል? አይናቅም። እውነቴን ነው እኮ ነው የምላቸው። በዚህ እንግዲህ ይህ ሀገራችን ሀገራችን ብዙ ሰዎች ሀይላንድ ይለቅማሉ፣ ወገኖቻችን ማለት ነው ሀይላንድ ይለቅማሉ እና እዚህ ቤትም ደግሞ ማሻላ ባረከላ ካርቶን ውሃ ስለምንጠቀም እውስስኪ እስከ ዛሬ የጣልኩትማ፣ ተው ማለት ነው። አሁንም ሰሞኑን ሹፌሮ ሳይመቸው ሲቀርብ ብቻ ካርቶን ውሃ ነው የሚጠቀሙት እዚህ፣ እና ይህን ካርቶን ውሃ ነው የሚጠጡት። ይህን ሁሉ እያመጣ ተሚጣል፣ አየ ተሚጣል። የሚፈለግ ከሆነ ይወስደስ፣ ምን ችግር አለ? ብሬ ማለት ነው። ወይም አጠናቅሜ ንጹህ ነው ቤት ውስጥ እንደውም ሀገራችን እኮ ካርቶን የሚለቅሙ ሀይላንድ የሚለቅሙ ብዙ መከራ አለ። ወላ መሳኪን ከአስፋልት ላይ ለቅመው ነው ብዙ ነገር የሚያደርጉት። ውስጡ ሹፌሮች ታቃላችሁ፣ ለእናንተ አልነግርም። ውስጡ ሽንታችን ይሸናሉ፣ ከሀይላንዱ የወረወረታሉ፣ ብዙ ነገር አለ። ወላ እዚህ ግን ምንም ያለካው ጠኋራ ነው ማሻላ ሃይላንድ ውሃ ጠጥተን ነው ቤት ቁጭ ማረቀው ማለት ነው። እና ሰንቲም የሚገኝ ከሆነ እናንተም አትጣሉት፣ ወላሂ ምንም ነውርናት የለውም። ሃይላንድ እንደዚህ ሰብስባችሁ ይሄን አሁን እኔ በዚ በማዳ ብዙ ኃላኪ ሞልቼዋለሁ ማለት ነው። እንደዚህ ሞልቼዋለሁ። ሆን እዛም አለ። ውጭ ላይ ቲቪ እያዩ ነው። ሳሎን ውስጥ ነበረ፣ ግን ሙሰልሰል እያየች ነው ሴትየዋን ድምፅ እንዳይገባ ብዬ ነው እዚህ ቀረስኩት ማለት ነው። እና አራት ኪስ ሞልቻለሁ፣ አራት የዙባላ ኪስ በዚህ ዋላና ነገ ይወስደዋል ሹፌሩ ፌሩ ማለት ነው። እና በር የሚገኝ ከሆነ አጠራቅሙ፣ አጠራቅሙት ማለት ነው። ምንም አይደለም፣ አጠራቅሙና ይሄንን የአስር ብር ካርት እሚሞላልና ሀያ ብር የለም እኮ ከገንዘባችን ነው የምሞላው አንዳንድ ጊዜ ሰዎቹ ሊሞል ይችላል እና ቤተሰቦች፣ ይህ የስራ ትንሽ የለውም። ስራ አንናቅ። አሁን አንቺ እዛ አረብ ሀገር መተሻን ታረጊያለሽ እንዳትሉ አልሞኝም። ኮሜንት ትፈልጋለሁ፣ አስተያየታችሁ። ስራ አንናቅ። ወላሂ የሚናቀው ምንድን ነው መስረቅ፣ መዋሸት፣ የሰው ሀቅ ማጭበርበር ወዘተ ብዙ ነገር ነው የሚያስጠላው። ሰውን ያለ አግባብ ያለ አግባብ የሰው ሀቅ መዝረፍ፣ ሰውን ማሰቃየት። ባህላላችን እንደዚህ ሰርተን ብንጠቀም ብር የሚያወጣ ከሆነ አረቦች አይፈልጉትም። አሁን ይሄን አይፈልጉትም አይፈልጉትም፣ ተጠጥፎ ይጣላል። ገባች አደለ? ይሄን ይጣላል ትባለው። ግን እንደዚህ አጠራቅማችሁ በብዙ ሲጠራቀምላችሁ እንደዚህ ወስዶ ማስጠር ምንም አይልም። ግን ያው የቆያቸው ካልሆናቸው በቀር እንደኔ አሁን እዚህ ቆይቻለሁ። ስለዚህ ቤቱ እንደ ቤቴ ነው በማድረግ ነው እንጂ የአዲስ ቤት አይሆንም። ምን አስባ ነው የምትለምን? ለማው የሚሰበስበው ሌላቸው ይችላሉ። ስለዚህ የቆያችሁበት ቤት ከሆነ ችግር የለው፣ እየሸጣችሁ ካርድ ይግዙበት። አሁን ያሁን ይወስደዋል። እሱ ሾፌሩ ማለት ነው። ሾፌሩ ወስዶ እዛ ያስረክባቸዋል። የሚሞላል እዛ ካርቶን ነገር ነው፣ ሳንዱቅ ነገር ነው። እዛ ውስጡ ነው የሚሞላላቸው፣ ይሰጣል ማለት ነው በእዛ እና የኔ ወዶች ሙቀት እና ብር የሚገኝ ከሆነ ምንም ችግር የለም። የሚያስነውረው መስረቅ ብቻ ነው። እሺ፣ ሰርቶ ማደር ወላ ለነዓማ ነው። ሰርተን በላባችንን እንደር። አላህ ሀገራችንን ሰላም ያድርግልን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ሀገራችንን ኒቶን ሰላማን ይመልስልን። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዳልኳችሁ ይሄን የሚያህል ሶስት የዙባላ ኪስ ሞልቻለሁ ማለት ነው። ይሄን የቆሻሻ ኪስ ሞልቻለሁ። የቆሻሻ ኪሱ ነው፣ ንጹህ ነው፣ አዲስ ነው። እዛ ለሳሎን ላይ እዛ አምጥቼ መደርደሩ ምንም አያስፈልግም በማለት ነው። ይሄን እንግዲህ ቀላል ነው፣ ወላሂ ቀላል ነው። ባደ ስለሆነ አባላችሁ ነው ኪሎ አይነት አላቸው ማለት በኪሎ ነው የሚሰጡት አገራችን ያሉት እህት ወንድሞች ማለት ነው ከልመና ይሻላቸዋል። ይህን ሰርቶ ሰርቶ ማደር በላቡ ማደር ናዕማ ነው፣ ጀግንነት ነው። አንዳንዱ ቁጭ ብሎ መለመን ደስ ይለዋል፣ ግን እንደዚህ ዝቅ ብሎ ሰርቶ፣ ያው የቆሻሻው ነገር ነው እንጂ ነገራችን፣ ወይም አስፋልት ላይ ለቅሞ ነው ሃይላንድ ዳቦ ገዝተው በልቶ የሚጠኙት አይደል? ማሻላ እና ባህላዊ ስራ ሰርቶ የሚሰማራ ማሻላ ነው ነው ምላችሁ፣ ፍቶች ይሄ ላይክ ሼር ሰብስክራይብ አድርጉ። አሁን ወደ እዛ ንሄርና ወደ ምሄድበት ማለት ነው። እና ደግሞ አጠቃቀማል በተለያዩ ማሲኖች እና ደግሞ ቤት ያው ፋሚሊ ስለሆነ ብዙ ስለሆነ አስለን ልዩ ማለት ነው። ማሻላ ባረከላ በአንድ ቀን አንድ ዝባላኪስ ነው ማቀየሱ። ትንሽ ትንሽዬ ዝባላኪስ አለችው ዛ ክላሱ ማሻላ ውሃ ይጠጣል፣ ማሻላ ውሃ ያበዛል። እና ውሃ በነገራችን ላይ በጣም ጥሩ ነው ለሰውነት፣ ለሰው ልጅ ውሃ አስፈላጊ ነው። ለኩላሊት በሽታ እንዳንጠቃ ያደርጋል። ለፊት፣ ለሁሉ ነገራችን ሞያ ያስፈልጋል ውሃ ማለት ነው። ውሃ ለዚህ መጠጣት አለባችሁ። በዛ ላይ በዚህ በሞቃት ሀገር ውሃ ያስፈልጋል። ላይክ ሸር ሰብስክራይብ አድርጉን የኔ ወዶች፣ የሳዕዱኔ አይፋጦማ እንደው አረብ ሀገር እየሰራሽ ምን ነው ይሄንን ታደረግ ያለሽ የምትሉት አላቸው። ኮሜንት ላይ አይ ጎበዝ ጠንክሬ ስሪ። የስራ ትንሽ የለውም፣ ልራግኝ እንጂ የሃላል ነገር ነው። ይሄ ቆሻሻ ሰሚጣር ገንዘብ ካወጣ ችግር የለውም። አለምሄን ሰንቲም ያምጣ አደን እንዴ? እኔ ሰንቲም ፍለጋ አደን እንዴ? ከልጅ የተለይች በሰው ሀገር ላይ የምኖረው ሀቂቀትን እናት አሁን የምትሳደቡን አላሁ አለም። ይሄ ግምቴ ነው ማለት ነው። ገና አላየሁም ኮሜንት። እንግዲህ ኮሜንት አይጎበዝ ማሻለህ ጠንክሬ ትሪ ትችላላችሁ ደሞ ሀይላንድ እንዴት ነቅኛለሽ? ወይ ችግር የለው። ማገሪያም ሳይት ጉሊት እኳ ሽጦ የሚያድር ሻሂ ቡና ሽጦ የሚያድር ከልመነው ይሻላል። ራስን ዝቅ አድርጎ ሰርቶ ለልጆቹ ለቤተሰቡ አብንቶ አጠጥፎ ማድረግ ትልቅ ነአማ ነው። እና ቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጎ ውዴድ ይዳረጋቸዋለሁ። ከኔ በላይ ደግሞ አላህ ሱብሀ ነው ታላ ይውዴዳቸው ላለሁ ሀገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባት። ሀገራችንን ሰላም ያርግልን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ያደርግልን። ይቶን ሰላም ያድርግልን እላለሁኝ። ውድ የሀገሬ ልጆች ወሰላሙ አሌይኩም ወረህመቱላሂ ወበረካቱ ላችኋል ክድ ይመቃል። አላህ ይጠብቃችሁ። በረካሁን ክፉ አይንካችሁ። አገኙ ተገናኙ የምትፈልጉት ጋር ገንዘባችሁን ረድቱን፣ በረካውን ይስጣችሁ። ለእኔም አላህ ከይደሻል። አላህ እያሰብኩት ቦታ ያድርሰኝ፣ ዱዓ አድርጉልኝ። አላህ ሀገራችንን ሰላም ያድርግ እላለሁ። ውድ ሀገሬ ልጆች ወአማኒላህ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አታ እንዳያጠራቅመን ለሚስኪኖች ለእኔ ቢጤዎች ይበሉ ቢጠጡ ደስ ይላሉ።